የመንግስትን የሰላም አማራጭ የተቀበሉ ታጣቂዎች ወደ ሰላማዊ ሕይወት እንዲመለሱ እየሰራ መሆኑን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታወቀም። ታጣቂዎቹ በአዘዞ ጠዳ ክፍለ ከተማ የታድሶ ማሰልጠኛ ማዕከል ስልጠና እየወሰዱ ነው። ከስልጠና ያገኙትን ልምድ ተጠቅመው ማኅበረሰባቸውን በቅንነት እንደሚያገለግሉ ሰልጣኞች ተናግሯል። ያየፈንቴ ዝርስር አለው። የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች በአዘዞ ጠዳ ክፍለ ከተማ የተሃድሶ ማሰልጠኛ ማዕከል ስልጠና እየወሰዱ ይገኛሉ። ስልጠና ሲወስዱ ያገኘናቸው አካላት የሰላምን አስፈላጊነት በመረዳትና አማራጭ በማድረግ የመንግስትን የሰላም ጥሪ መቀበላቸውን አንስተዋል። ደግፈው ቢሮሰው መኮንን እባላለሁ። ሁለት አመት ሙሉ ጫካኔ ነበር። ከጦርነት ጉዳት እንጂ ጥቅም እንደሌለው አይተን እኛም ተመልሰናል። መንግስትም ጥሩ ነገር እያደረገልን ነው። ሰው ነው፣ የማይሳሳት የለም። ከስህተት መልስ ተመልሰን ያው ጥሩ ነው የሰጡን ስልጠና። ጥጋው አቧህ ይባላሉ። ሰላም ከቤተሰብም ከራስ ጀምሮ ነው። ሰላም ለሁሉም ጠቃሚ ነው። ሰላም አለመኖሩ ክልላችን ወደላ መንገድ የተዛባች ትገኛለች። ከስልጠና ያገኙትን ልምድ በመጠቀም ማህበረሰባቸውን ለማገልገል እንደሚተጉ ያነሱት ሰልጣኞቹ በጫካ ያሉ ታጣቂዎች የሰላምን አማራጭ እንዲከተሉ ጥሪ አቅርበዋል። ያሉትን ጓደኞቻችን በመደወልም በተለያየ ምክንያት ግቡ ሰላም ጥሩ ነው። እኛ ያው የሰላሙ ተጋሪ ሆነናል። እንደኛ መሆን አለባቸው የሚል ነገር መልእክት እናስተላልፋለን። ሽማሞ ዘለቃ ይባላለሁ። ሰላም እስከሚሆን ድረስ ካለው የጸጥታ መዋቅር ጋራ አብረን እየተንቀሳቀስነን ከውጭ ያሉት ወንድሞቻችንም በምክር እየመካከርን ነው። ወደ አግብተን ወደ ነበርንበት ስራ ወደ ንግድ አለማችን እንቀላቀል ምንፈልገው ነው። በሰላም ይመኑ። አያሌው ይባላለሁ። የተሃድሶ ኮርስ ወስጄ ህብረተሰቤን በቅንነት አብሬ ማህበረሰቡ ሁኜ ለመኖርና ለማገልገል ያው ተዘጋጅቻለሁ። የራሳችን ህይወት ያለ ድንጋጤ ያለ ስጋት ከመንግስት ኮን ሆነ እንኖራለን። ልጅ ማሳደግም አንድ ጸጋ ስለሆነ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ያለልኝ አለም የሰላም አማራጭን የተቀበሉ አካላት የተሀድሶ ስልጠና እየወሰዱ መሆኑን ገልጠዋል። የሰላም አማራጭን ተከትለው የመጡ የቀድሞ ተዋጊዎችን ለማቋቋም ዲዲአር በሚል ፕሮግራም ታቅፈው ሁሉም ሰው እዚህ በምታዩት በጸዳ ጊዜያዊ ማሰልጠኛ ተቋም ትልቅ ስራ ርብርብ እየተሰራ ነው ማለት ነው። አሁንም ቢሆን የሰላም በሩ ክፍት ነው። ሁሉም በሰላም መጦ ችግር አለ የሚለውን ተዋይቶ ፈጥቶ ሰላም አማራጭ ተከትለው ህይወታቸው እንዲመሩ ነው የኛ ፍላጎት፣ እንደ ከተማ አስተዳደሩ ማለት ነው። ሰልጣኞች ከስልጠና ያገኙትን ልምድ በመጠቀም አካባቢያቸውን ሰላም ሊያስጠብቁ እንደሚገባ ማሳስበዋል። ከእነዚህ ሰዎች ብዙ ኃላፊነት ነው ያላቸው። አንደኛ በትጥቅ ትግል ያሉ ወንድሞቻቸውን እንዲያመጡ፣ ሁሉም ሰው ርብርብ እንዲደረግ መግባባት ላይ ተደርሷል። ሁሉም ሰው ሰላም ምንም አይተኬ እንደሆነ ተረርተው እነሱም ያልመጡ ወንድሞቻቸውን በሰላም እንዲመጡ ለማድረግ ትልቅ ርብርብ እንደሚጠበቅባቸው የቤት ስራ ሰጥናቸዋል ማለት ነው። ስለዚህ ከዚህ አኳያ ሁሉም በቃል ገብተው እንመልሳለን፣ ያጠፋነው እንከሳለን በሚል ነው እዚህ ሁሉም ሰው ምታዩት በኮሚትመንት ነው እየሰራ ያለው ማለት ነው። የመንግስትን የሰላም ጥሪ የተቀበሉ አካላትን መልሶ ለማቋቋም እንደሚሰራም ተመላክቷል።